አመላካችን የሰማነውን ቃል እግዚአብሔር በልቡናችን እንዲያሳድርብን ተፋብሎ ትምህርቱ ተሰጥቷል። ይሄ ቃል እግዚአብሔር መንደመድ ያለበት አሁን የሰው ልጅ በቁጥር ብዙ ነው። የእግዚአብሔር ቃል መነገሩ ደግሞ በሰው ልክ ስለሆነ የእግዚአብሔር ቃል አልተነገረ እንደምታዩት። አሁን በአሁኑ ሰዓት ዓለም እርስ በርሶ አደባቢ ሰዎች እየተለያዩበት ያለ ሰዓት ነው። ቤተ ክርስቲያኑ ግን እንዴት አድርጋ እንደሰበሰባቸው ይታያል። ቤተ ክርስቲያኑ ውለታ የሰው ልጅ ገበያ ይሄዳል። ለገበያው ይሰባሰባል። የሚገዛውን ገብቶ ይለያያል። በሃይማኖት የሚሰበስብ ሁሉ

የሰበሰበ ክርስቶስ መድሃኒዓለም በመስቀሉ ነው። ነገረ መስቀሉ ተነግሯን መስቀል እንግዲህ መስቀል ከሌለ ቤተ ክርስቲያን ተሰርቶ ለአሁን መስቀል ከሌለ የህውታዊት አላቸው እንግዲህ ቤተ ቅዱስ ዝርጊቱ ይሄ ነው። ወቅር የሚለው የመጨረሻው ህግ መስቀል፣ የመጨረሻው ህግ ከመስቀል በላይ አለው አዚ እም እቅር ወይም ህግ ከዚህ የሚበልጥ ሌላ ህግ ነው። ከህግ በላይ ማለት መስቀል ማለት እራሱን አሳልፈው ይሰ አሁን በአሁኑ ሰዓት ነገረ መስቀሉ እንዴት እየታየ ነው? ነገረ መስቀል ማለት ነገረ ወንጌል ነው። ነገረ ሃይማኖት ነው። የድህነት ማዕከል ነው። ነገረ ማርያም እንዴት እየታየ ነው? ነገረ ስጋዊው እንዴት እየታየ ነው? በሁሉም በቤተ ክርስቲያናችን ሰማዕታትን ለሰማዕትነት ያበቃ ታሪቃንን ለጣሪቅነት ያበቃ ምዕመናንን ለዚህ ክብር ያበቃ መስቀል ነው። ያለ መስቀል በቤተ ክርስቲያን የሚፈጸም ምስጢር እንደሆነት የለ። ምስጢረ ቁርባንም በሉት መገረ ስጋዊ ምስጢረ ስጋዊ በሉት ያለ መስቀል የሚከናወን የለም።